አቶ አረጋ ከበደ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር፣ የተከበሩ ዶክተር አብዲ ሁሴን የአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር፣ የተከበሩ ሳሊማ አብዲ የአፍሪካ ዩኒየን ምክትል ኮሚሽነር፣ የተከበሩ መሐመድ አብዲ የ ኢጋድ ምክትል ኮሚሽነር አቶ አበባው ቢሆነኝ የኢጋድ በኢትዮጵያ ተወካይ፣ የተከበራችሁ የኢፌዴሪ መከላከያ ሰራዊት ከፍተኛ ጀኔራል መኮንኖች፣ በዚህ የሰላም የፊርማ ሥነ ሥርዓት ላይ የተገኛችሁ ክቡራን እንግዶች፣ ክቡራንና ክቡራት፣ ከሁሉ በማስቀደም ይሄ በአማራ ክልል ለሶስት ዓመት ሲደረግ የነበረው የጦርነት አዙሪት እንዲቆም ከፍተኛው ጥረት ስታደርጉ ለነበራችሁ ለአፍሪካ ሕብረት እንዲሁም ሌሎች ዓለም አቀፍ ተቋማት እና ለመከላከያ ከፍተኛ አመራሮች ከፍ ያለ ምስጋናን ማቅረብ እፈልጋለሁ። እንደሚታወቀው ወደ ጫካ የወሰዱን የተለያዩ የህዝብ ጥያቄዎችን ይዘን ነው። እነዚያ የህዝብ ጥያቄዎች የሚመለሱበትን እና ይህም በሂደት አሁን የሚመለሱ በአጭር ጊዜ፣ በመካከለኛ ጊዜ እና በረጅም ጊዜ የሚመለሱ ብለን በሶስት ከፍለን ተወያይተን ተስማምተናል ማለት ነው። እንደሚታወቀው በጦርነት ተጀምሮ በጦርነት ያለቀ ታሪክ የለም። አፍተር ዋር ዘር መስት ቢ ፒስ ፕሮሰስ። ውጊያው ቢቀጥል ከዚህ በላይ ህዝባችን መሸከም አይችልም። በሁለተኛ መንገድ ለኢትዮጵያ ህዝብም፣ ለአፍሪካ ህዝብም፣ አጠቃላይ ለዓለምም በንግግር ነገሮችን ለመፍታት ችግሮችን ለመፍታት አስተማሪ ሆኖ መገኘት ብልጠት የፖለቲካ ዊዝደም እንጂ ሽንፈት እንዳልሆነ በውይይታችን አይተናል። ስለዚህ ይሄ የተነጋገርንበትን እና የተፈራረምንበትን ወደ ትግበራ ሲገባ የተለያዩ መሰናክሎች ሊገጥሙ እንደሚችሉ በማሰብ ሁላችሁም የዓለም አቀፍ ተቋማትም የክልልና የፌዴራል መንግስትም ከጎናችን በመሆን በአማራ ክልል ያለውን አሁን የተጀመረውን የሰላም ሂደት እስከሚጠናቀቅ ድረስ እንደምትደግፉን ተስፋ አደርጋለሁኝ። በመጨረሻ የአማራ ፋኖ ሕዝባዊ ድርጅት የአማራን ሕዝብ ጥያቄና የኢትዮጵያን ሉዓላዊነት፣ የኢትዮጵያን የግዛት አንድነት እና የኢትዮጵያን ጥቅም በአስከበረ መንገድ ተነጋግረናል። ኢትዮጵያ ሀገራችን